ታአተ ታታአረታ አንተ ወይ ጠፍተህ ነው። በል ይህ ሁሉ ጊዜ ስፈልግ የውድመው ስራ ላዳረስ ብሎኝ አይደላኝ። እንዴት ሰንብተሃል? እዚር ይመስገን እኔ ደህና ነኝ። እነማን ዘንድ አስራ ገብተህ ነው? አረ የደካመቱ እናቴን መሬት ጠቅልዬ እያረስኩላት ነው። አንተ እንደው እንግዲህ የሰው ቤት በቀኝ ልክ ነው ወንድሜ። ጧት ማታ ሰቀቀኑ ራሱ ምጣት አድን ምን ነው የእህት ቤት አልተመሽቶም መስሎኛል። አይታኪ አንተማ ሁሉን ነገር እያወቅከው። አሁን አሁን ደግሞ መሳሪያ የማጠዳቱን ፋሽን ብሎ ይዞታል። የምን መሳሪያ ነው የሚያጠደው? በል እንግዲያ ያችን ክላሽቱን ነው እንጂ ሌላ ምኑን ያጠደዋል? ብለን በስመ አማረ እነ ስላሴ። አንተዬ የጥይቱ መውጫው መስፋቱ የሆነ ነገርማ ሳያስብ የቀረ አይመስለኝም። እንግዲህ የሚመጣውን አብረን እናያለን። ለማናቸውም አንተ ራስህን ጠብቅ አአ ምኑን አብረን የምናየው? አንተው ወዲህ ነው ለመሆኑ፣ ተመሸ ወዴት እየሄድክ ነው? እኔማ ድንገት አገኝህ እንደሆን ብዬ ወደ እናንተ ቤተሰቦች ዘንድ እየሄድኩ ነው፣ ሳይመሽብኝ። ልክ ነህ። ሳይመሽ ደረስ ብዬ ልመለስ። ወዴት ነው ደርሰህ የምትመለሰው? አንተ ወደ እናንተ ቀይ እያልኩ መስሉ፣ ምን ሰራ አንተ ፈለጋ ስልህ አለን ማይ አገኘኝ ማለት አለም ምን ዞረበት ነው። አያ አገኘው እንዴ በል እንግዲህ አማ ጋሽዬ ናና ደሞዝን ውሰድ ብሏል። የለም አላገኘሁትም በለው። ዋ አይዋ አሁን አግኝቼ መስሉ ኦሬ ሰው ነገር